የእኔነት ስሜት በተግባር ሲታይ ወንጂ ሸዋ ስኳር ፋብሪካ በ2018 የምርት ዘመን የታቀደውን የስኳር ምርት ለማሳካት ዘርፈ ብዙ ሥራዎች እየተከናወኑ እንዳሉ በድርጅቱ በተለያዩ ጊዜያት የሚለቀቁ መረጃዎች ያሳያሉ የድርጅቱ የሰው ኃይል ከተቀናጀና በአግባቡ ከተመራ የሥራ ውጤቱ ይታያል ይሄን ሀሳብ ያነሳ ነው ያለ ምክንያት አደለም በዘንድሮ ክረምት ወራት ሲጥል የነበረውን ዝናብ ተከትሎ በሸንኮራ አገዳ ማሳዎች ላይ የሚታየውን አረም ለመቆጣጠር ከመደበኛ ስራ ሰዓት ጎን ለጎን የአገዳ ተከላና እንክብካቤ ቡድን እንዲሁም በየሴክሽኑ የሚኖሩ የፋብሪካው ሰራተኞችና ቤተሰቦቻቸው በየመኖሪያ ካምፑ ከፍተኛ ተነሳሽነትን በማሳየት በልዩ ልዩ አደረጃጀቶች ውይይትና ምክክር አድርገው በእኔነት ስሜት የአገዳ ተከላና እንክብካቤ ቡድን ለማገዝ የሸንኮራ አገዳን በነፃ አረሜ ማረም ስራ ዘመቻ ላይ ተሳትፈዋል። በተለይም ቅዳሜ መስከረም 10ና እሁድ መስከረም 11 ቀን 2018 ዓ.ም ቁጥራቸው ከ860 በላይ የሚሆኑ ሰራተኞች እንዲሁም የቤት እመቤቶችና ወጣት ተማሪዎችን በዘመቻው ስራው ላይ ተሳትፈዋል። ዘመቻው በተከናወነበት በስምንቱ ሴክሽኖች በእያንዳንዱ ሴክሽን ከአራት ሄክታር በላይ ማሳዎች ከአረም የጸዱ ሲሆን በአጠቃላይ በሁለት የዘመቻ ቀን ብቻ 40.25 ሄክታር አረም የታረመና ስራው በክፍያ ቢሆን ኖሮ ሊወጣ የነበረው 110 ሺህ ብር በላይ ማዳን ተችሏል። ይበል የሚያሰኝ ነው። ስኳር ነሽ ጣፋጭ፣ በፍቅሽ መዓዛ ሰላም ስታን የምትሰጪ የወቅቱንና የአረሙን መወጠር የድርጅቱንም ስራ የድርጅቱንም ድካምና ልፋት ከግምት በማስገባት የዚህ የኦካምፕ ነዋሪዎች በሙሉ በእድር በመወያየት የዛሬውን ዘመቻ እኛም የበኩላችንን አስተዋጽኦ እናደርጋለን፣ በሚል በራሳቸው ተነሳስተው በጥሩምባ ሰዎች ማህበረሰቡ እንዲወጡ አድርገው ፊልድ ሁለት ሀያ ሁለትን በነጻ ሊያወጡ ችለዋል ማለት ነው። አንዱን አንጀር በሚገባ ሁኔታ ለስራ ተነሳስተው ወጥተዋል። ይሄ ዘመቻ ዛሬ ብቻ ሳይሆን ወደፊትም እንቀጥላለን የሚል በሞራል ተነሳስተው የዛሬውን ስራ ሊሰሩ ይችለዋል። የመጀመሪያ ቀናችን ነው ግን ከዚህ በኋላም ደጋግመን እንሰራለን በሚል ሞራል ነው የተንቀሳቀሱ ያሉት ማለት ነው። ይሄ በጣም ትልቅ አስተዋጽኦ ነው ያለው እና ካለን የአረም ማሳ ብዛት አንጻር በዚህ አይነት መልኩ እየተሰራ ከሆነ እኛም የአረም የጭንቀታችንን ያሶግድልላል ብለን በከፍተኛው ግምት ውስጥ ከተናል። ዛሬም ወደ ስድስት ሄክታር አካባቢ የካምፕ ነዋሪ ጨርሰዋል ማለት ነው በዛሬው ቀን። ስሜ ዘነበች፣ የቤት መቤት ነኝ። ያው የድሩ ዳኛ ነኝ ለዚህ ሰራተኛ አለቃችን ባዘዘ መሰረት ማሳ በአረም ስለተበላ ስለተበላ በሞራል ልንሰራ ወተናል። ሴቶችንም በጥሩምባ እየነፋው ጠዋት ከ12 ሰዓት ጀምሮ አስወጥቼ ስራ ላይ እንዲሰማሩ አድርጊያለሁ። በጣም በጣም ደስ ይላል። ትላንት ጀምሮ ነው የጀመርነው። በሞራል ነው በቃ ማለት እንሰራለን። ወጥተን እኛ መኖሪያችን ይኸው አገዳን አገዳን አይተን ስለምንኖር እንሰራለን ብለው በሞራል ነው ወጡት። በጣም ደስ የሚል ሁኔታ ማለት ያው በወጣት 39 በወንዶች ባባወራ እስከ መቶ ምናምን ግን ብዙ ወጥተዋል። ቢያንስ ታማሚና የህፃን እናትና ነብሰ ጡር ሴቶች ናቸው የቀሩት እንጂ ሁሉም መጥተው ወጥተዋል። አዎ በጣም ይኖራል። ወተን እንሰራለን በሞራል እኛ እያለን በቃ ማለት እኔ ደስ ብሎኛል። እንደዚህ የሚከብድ ነገር መስሎ የነበረ ይሰራል በቃ እንሰራለን። ተቀጣይነት አለው አይቆምም። ጀምሮ ድርጊታችን ከላይ እስከታች በተለይ ለማሳ ትኩረት በማድረግ በተለይ በዚህ ወቅት ደግሞ የአረም ወቅት ነው እና የተለያዩ ስራዎች በምንሰራበት ሰዓት የስራ ጫና አለ። ያንን ቀጥታ ለማህበረሰቡ በማሳወቅ እነሱም ይሄንኑ ተቀብለው በጣም በሚገርም ሁኔታ ዛሬ ኦልሞስት ካሉት ከሴቶችም ከወንዶችም ለስራ ቢሆነ ነው የሚመ የእኛን ቅስቀሳ ሰምተው የእኛን ጥሪ ሰምተው ግንዛቤ ውስጥ በማስገባት ዛሬ በሪቃት ወጥቶ ከኛ ጋር ጥሩ በሚባል ደረጃ አዲስ ማል ማለት አሁን የሚገኝበት እና አጠቃላይ ዛሬ ዘመቻ የወጣበት ሁለት መቶ ሀያ ሁለት ፊልድ ቁጥር ነው እና ወደ 54 ሴትና 154 ወንዶች አጠቃላይ ወደ 188 በመውጣት አምስት ነጥብ አምስት ሄክታር በማረብ በዚህ ሰዓት አጠናቅቁልናል ማለት ነው። ያው ያው አሁን እንግዲህ እንደተረዳችሁት እያንዳንዱ ህብረተሰቡ ያው ስሜቱ ያንኑ ነው የሚያንጸባርቆ። እኛም ቶሎ ብለን አሁን ይቺ የአረም ወቅት እነሱንም በመታገዝ የእኛ ቋሚ ሰራተኛውን በማስተባበር የአረም ጉዳይ ቶሎ ጨርሰን ቀጣይ ያው ይታወቃል፣ አሁን የሰፕላይ ስራ ነው የሚቀጥለው እና ወደዛም ቶሎ ለመግባት እርግጠኛ ነኝ እኛ ጥሪ ካቀረብንላቸው ደግሞ እንደሚያግዙን እርግጠኛ በሆነና በዚህ አጋጣሚም ደግሞ ጥሪውን አቀርባለሁ ማለት ነው። ሁላችንም እንግዲህ እዚህ የተሰባሰብንበት አንድ አላማ አለን። እሱም ትልቁ ነገር ያው እዚህ የሚኖረው ማህበረሰብም ይሄ ነገዳና በዚህ ድርጅት ጥራ ስር ነው ተሰብስቦ ያለውና ሁሉም ሴክሽን ይህንኑ ነው አካሄድ ተከትለው እርግጠኛ ነኝ ለማህበረሰቡ የሚያቀርብ ከሆነ ሁሉም ቦታ የኛ የሴክሽን ነዋሪዎች ይህን እንደሚተባበሩ ተስፋ አደርጋለሁ። ከዚህም በፊትም እንደ ልምድ ነበረ ያንን የማስቀጠል ነው በእርግጠኝነት እንደዚህ አይነት እንትን እንደሚቀጥል እኔም ተስፋ አደርጋለሁ እና በጣም ጠቃሚ እንደሆነ ነው የተረዳው ስ ስኳር ስኳር በፍቅሽ መዓዛ ሰላም ስታኒ የምትሰጪ ስኳር ስኳር ስኳር ስኳር ስኳር ስኳር ንሽ ጣፋጭ በፍቅሽ መዓዛ ሰላም ስታኒ የምትሰጪ። ዓለም አብራኝ ይባላል። የአርቱ ሴክሽን ተወካይ ሱፐርቫይዘር ነኝ። አሁን የምንገኝበት ማሳ 89 ቁጥር ይባላል፣ ተከላ ማሳ ነው። ያው እንደምታዩት ህብረተሰቡን አስተባብረን የአረም ስራ እየሰሩ ነው የሚገኙት። ያው በየሳምንቱ እሁድ ይሄ ነገር እንደሚቀጥለው ህብረተሰቡ በራሱ ተመሳሳይነት ድርጅቱ የራሴ ነው የባለቴን ስምንት ሰምቶት ያው ህብረተሰቡ እየሰራ ይገኛል። ዛሬ 85 ሰው ወጥተዋል። ከስድስተኛ ካምፕ። ስለዚህ አሁን 89 ቁጥር ላይ እስከ አምስት ሄክታር በነጻ ታርሟል። ይህ ስራ ደግሞ በየሳምንቱ የሚቀጥል ሳምንት ሳምንቱ እሑድ በመጣ ቁጥር ላይ ህብረተሰቡ በራሱ ህፃን የለ ትልቅ የለ ሁሉም ሽማግሌ የለ አሮጊት የለ ሁሉም ወጥቶ ድርጅቱ የኔ ነው በማለት እየሰሩ ይገኛሉ። ያው አሁን ላይ ድርጅታችን ለውጥ ላይ ነው የሚገኘው፣ የለውጥ ስራ ላይ ነው ያለው ያን ነገር በተቀባይነት አግኝቶ እኛም ከድርጅቱ ጎን ነን ድርጅት ሰራተኛ በአረም ሲበላ ማሳችን አናይም አገዳውም የኛ ነው በማለት በራሳቸው ተነሳሽነት ተነስተው የእድር አመራር አለ፣ የባልትና ሴቶች አመራር አለ። ሁሉም ተነሳስተው ሁሉንም ቀስቅሰው አረም እያረሙ ይገኛሉ። አሁን በያዝነው አካሄድ ከሄደን በየሳምንቱ አምስት አምስት ሄክታር ቢያርሙልን እኛ ደግሞ የምናርመዋለ። ስለዚህ በዚህ አስራ አምስት ቀን ውስጥ ማሳችን ሙሉ ለሙሉ ከአረም ነጻ ይሆናል ብለን እናስባለን። እንደ ድርጅት ያው ድጋፍ የተደረገልን ነው። እኛም ደግሞ ያሉትን ሰራተኞች ጠዋት ከሰዓት ወጥተው ማሳችንን ከአረም ነጻ ለማጥራት እየሰራን እንገኛለን። ስኳር ስኳር ስኳር ስኳር ነሽ ጣፋጭ በፍቅርሽ መዓዛ ሰላም የምኖረው ስድስተኛ ካምፕ ነው። ያው ኃላፊነት ማህበረሰብ እዚህ ጋር ያለን ስድስተኛ ካምፕ ነዋሪዎች በኮሚቴ ደረጃ ተዋግረን፣ ያው በዚህ ችግር የካምፑ ሱፐርቫይዘር ከሱ ጋርም ሆነን አደራጅተው ወደ ስድስት ስምንት የምንሆን ኮሚቴዎች አለን። በዚህ ውስጥ አንድ ላይ ሆነን ለዚህ መፍትሄ ለመስጠት ነው። ሌሎች ጊዜዎችም ከዚህ በፊት በነበሩ ግያቶች ምንት እንደዚህ አይነት ህግ በሀይል ስራ ሰርተናል ሁለት ሺህ አስራ አምስት ላይ ዛሬም ይህንን ለመድገም ነው እኛ የወጥ ነው። ስለዚህ የእኛ ካምፕ ማህበረሰብ ያለውን ችግር በጋራ ለመፍታት ድርጅቱም የእኛ ከመሆኑ አገዳ ላይ የሚደርሰው ችግሮች የኛ ነው። ነገ ትላንት ያጠነውን ነገር ዛሬ አገኝተናል። ነገ ደግሞ ማጣት ስለሌለ ይህንን ትግል በጋራ እያደረግ አጠቃላይ የካምፑ ነዋሪዎች በጋራ አስተባብረን ተባብረው እድር፣ ማህበረሰብ፣ ሰራተኛ ባለንበት ቦታ ሁሉ እኛ የተለያየ ዲፓርትመንት ላይ ነው የምንኖረው። ማለትም ሰራት ፋብሪካ አለ ሲቪል ወርክ አለ የተለያዩ ሰራተኞች ግን በጋራ አንድ ላይ ስለምንኖር አገዳው የጋራ ሀብታችን ስለሆነ አሁን ዛሬ ይህንን ለመስራት ግብረ ኃይል አንድ ላይ ሆነን ወጥተን ያው እየሰራን ነው ያለ። ነው እሁድ ቀን ነው እረፍት ቀን ነው። እረፍት ቀንን ለድርጅት እንሰጣለን። ድርጅት የራሳችን ስለሆነ በነፃ ድርጅትን እናገለግላለን። ከዚህም በፊት ልምድ ስላለን ይህንን አስተባብረን ተባብረን ሶ በፍላጎት ነው የወጣ። ስለዚህ የእኛ ድርጅት ነው የእኛ ሀብት ነው። ይህንን በነፃ እኛ እንሰራለን ብለን እረፍት ሰዓታችንን አገዳ ውስጥ አረም ላይ እናሳለን ብለን ነው። ነገ የምናገኘው ዛሬ አረም ነው። አረም የዚህ አገዳ ውጤት ስለሆነ ምርቱን የምናገኘው ከሱ ስለሆነ ዛሬ የሰረ ነው፣ ነገ ትርፍ ነው። ዘንድሮ ኢንሴንቲቭ አገኝተን ተደስተናል። ቀጣይ ጊዜ ደግሞ የተሻለ ነገር አገኝተን ለመደሰት ህብረተሰቡ በጋራ ለዚህ ነው የመጣ ሁሉ ቀኑን ትርፍ ሰዓቱን ረፍቱን ሰዓት ለስራ ለአረም የሰጠ ለዚህ ነው ተነሳሽነት ኖሮ ነው። የእኛ ሀብት ነው፣ የእኛ ንብረት ነው፣ የእኛ ልጅ ነው፣ የእኛ ቤት ነው፣ የእኛ ሆድ ነው፣ አገዳ ማለት። ሁሉም በኔነት መንፈስ የኔ ነው፣ የኔ ሀብት ነው በማለት ሁሉም ካምፕላ ሁሉም ዲፓርትሜንቶች በጋራ ተነስተው በጋራ መልማት በጋራ መቀየር መኖር ስላለበት ሁሉም ዲፓርትሜንቶች ሁሉም ክፍሎች እንደኛ እሁዱ ቀኑን እረፍት ቀኑን እንደዚህ ሰርተው ድርጅት እንዲለወጥ ከችግሮች ነፃ ሆነን እንድንወጣ ኬሚካል ብቻ ሳይሆን ሶ ሀረም ገንዘብ አውጥተን ብቻ ሳይሆን እኛም የበኩላችን አርገን ድርጅታችን እንዲያድግ ሁሉም ሁሉም ማህበረሰብ ሁሉም ክፍሎች እንዲሰሩ ነው። ይህን መልእክት እናስተላልፋል። ስኳር ስኳር ስኳር ስኳር ስኳር ንሽ ጣፋጭ በፍክሽ መዓዛ ሰላም ስታን የምትሰጪ ዘነበ ከበደ እባላለሁ። አርዋን ቋሚ ቁርጥ ሰራተኛ ነኝ። ያነሳሳን ያው ካለው ነገር አኳያ አረም በብዛት ድርጅቱም የኔም ስለሆነ የሰራተኛውም ስለሆነ ድርጅቱ ባለው ነገር ላይ ተባብረን ህዝቡ ይሄን አረም እሁድ አንድ ሳምንት ባለፈው ሳምንት መቶ ሰው ሆነ ወጥተናል። ዛሬ ወደ 76 ሰው ወጥቷል። እና በትርፍ ጊዜያችን ድርጅቱን ለመደገፍና ለማገልገል ዝግጁ ነን። በቀጣይ ክረምቱ እስኪወጣ ድረስ ያለውን ነገር እየተባበርን ካለው ከሴክሽኑ ኃላፊ ጋር እየተናበብን ያለውን ነገር በቀጣይ የሚቀጥለውን ነገር እንወጣዋለን። ሰራተኛው ተነሳሽነት ሰራተኛው ብቻ ሳይሆን ሴቱም ባለቤቱም ልጁም ነው እያደረጉ ያሉት። ሰራተኛው የራሱን ስራ እየሰራ ሴቱም ልጁም አብሮ እየደገፈ እየተወጣ ነው ያለው። ወደፊትም ባለው ነገር ላይ በሚመጣ ድርጅቱ በሚፈልገው ነገር ላይ ሊወጣ ሰራተኛውም ህዝቡም ተነሳሽነቱ እንደቀጠለ ነው ያለው። እኔ የምመራቸው ሴክሽኖች እነኚህ ከራይት ብራንች የሚባሉ አምስት ሴክሽኖች ናቸው። የሚመራቸው አርዋን፣ አርቱ፣ አርስሪ፣ ኤልዋን እና ልስሪ በአጠቃላይ ወደ ሶስት ሺ ሁለት መቶ ሄክታር የሚሆኑ ናቸው የአገዳ ተከላና እንክብካቤ ስራ በዋናነት ያው የዚህ የተከላ ተከትሎ ያሉ እነኚ የአረም ስራዎች በዋናነት የአረም ስራ ነው። የአረም ስራ በሁሌቱ መንገድ በዚህ በኬሚካል እና በሰው ኃይል የሚሰራ ፣ ሁለተኛ ደግሞ የዚህ የባዶ ቦታ በአገዳ የመሙላ ስራ ነው የሚሰራው። በሶስተኛ ደረጃ ደግሞ እነ የውሃ ማፋሰሻ ቦዮችን የመጥረቅ የማጥላት ስራዎች ናቸው ፋንነት የሚሰሩት ከዛ በተረፈ እነ ፊሊንግ ጋፕ ሲሆን ደግሞ ባዶ ቦታ የተሞሉ ማሳዎችን ማዳበሪያ መስጠት ስራ ክረምት ላይ ተጠናክሮ የሚሰራ ነው ማለት ነው። ስለዚህ በዋናነት ስፔሻ አረም ላይ የሚሰሩ ስራዎች ክረምት ላይ አገዳ የአገዳ እድገት ብዙ የሚጠበቀው ክረምት ላይ ስለሆነ የአረም ስራው ከፍተኛ ትኩረት ተሰጥቶት የሚሰራ ስራ ነው ማለት ነው። በፕላንቴሽን ላይ ከፍተኛው ስራ ያለው የዚህ የአረም ቁጥጥር ስራ ነው። እሱም እሱም አሁን ማጠቃላይ ያው ነው፣ ማጠናቂያ የሚባል የአረም ስራ ነው። እሱ ደግሞ ብዙ የሰው ኃይል የሚፈልግና ብዙ ትኩረት የሚፈልግ ስራ ነው። አሁን ወደ መስከረም እንደመግባታችን መጠን ያ ማሰቦች ከአረም ነጻ ሆነው ወደ ቀጣይ ስራ ወደ ሰተላይ ስራ መሄድ ስላለብን ያን የስራ ጫና ለመቀነስና ህብረተሰቡ የራሱን መስተዋጽኦ እንዲወጣ በሴክሽን ሱፐርቫይዘሮች ጋር በመሆን ሚኒስትሩ ነው የሚመሩ የተመደቡ ሰዎች አሉ ከነሱ ጋር በመነጋገር ህብረተሰቡ ወጥቶ አረም እንዲያርም እየተደረገ ነው ማለት ነው። ምናልባትም የዛሬ አስራ አምስት ቀን አካባቢ ነው የተጀመረው ይሄ ነገር። እኔ ጋር ሁሌ ሴክሽኖች ባለፈው አስራ አምስት ቀን ህልዋን እና አርስሪ በሰፊ ወጥቶ የሰሩበት ሁኔታ ነበረ። ዛሬ ያየናቸው ሶስት ሴክሽኖች ነው ያየነው፣ አርስሪ እና ኤአርዋን የደበሙበት ሁኔታ አለ። ሁለት ሁለት ጊዜ ዛሬ ሳምንትን ሰርቷል፣ አድረዋል። ስለዚህ አርቱም ዛሬ ወቶ ሰራተኛው ሰርቷል። በአጠቃላይ ያለው እንቅስቃሴ ሰራተኛው እውነት ለመናገር በእኔነት ስሜት በተነሳሽነት በሙሉ ፍቃደኝነት፣ አንድም ሴት ሳትቀር እርጉዝ እንኳን ሴት አልቀረችም። እውነት ለመናገር ለመያት እንደቻል ነው እርጉዝ የሆኑ ሴቶች ሁሉ ወጥቶ አረሙ የኔ ነው የሚል ነገር ተሰምቷቸው እያረሙና ሴክሽኑን እያገዙ ይገኛሉ። ስለዚህ አሁን ይሄን አረም በዚሁ የምንሄድበት ከሆነ በዚህ የሰፕላይ ስራ ከመድረሱ በፊት ይህንን ስራ አጠናቅን ወደ ቀጣይ ስራ እንገባለን የሚል ከፍተኛ እምነት አለን። ከዚህ በኋላ እኔ በእኔ ግምገማን ባይ ነውም ሰራተኛው የሚመራው ሰው ካገኘ፣ የሚያነሳሳው ሰው ካገኘ፣ የሚቀሰቅሰው ሰው ካገኘ ወጥቶ የሚሰራበት ሁኔታ ነው ያለው። ከፍተኛ ሁነ ተነሳሽነት ነው እያየን ያለነው። ሰራተኛው አሁን ድርጅቱ ያለበትን አቋም እየሄደበት ያለውን ለውጥ በደንብ የተረዳ ይመስለኛል። ስለዚህ ሰራተኛው ከጎን ቆሞ ድርጅቱን በቁጭት ከዚህ በፊትም ድርጅቱ በተወሰነ መልኩ ያንገዳገደበት ሁኔታ ደሞዝ መክፈል ያቃተበት ሁኔታ ነበሩላችሁም፣ ታሪኩን ታውቃታላችሁ ታውቁታላችሁ። ከዛ በኋላ ግን ሰራተኛው በዚህ ቁጭት አሁን እየሰራ ይገኛል። ሰው አሁንም ቀጣይ ከሰራተኛ ጋርን ተግባቡት ላይ ደረስ ነው የተነጋገር ነው። በቀጣይ ኤቭሪ ዊክ በዚህ ሳምንቱ ይህንን እሁድ እሁድ ከጥሎት ሰዓታችንም ቀንሰን ይህም ራሱ አንድ የበጎ ስራ ስለሆነ እንስራ ለሚል ከሰራተኛው ጋር ማግባባት ላይ ደርሰናል። ስለዚህ እናንተንም ጨምሮ እኛም የማስተባበሩ ስራ ላይ እናንተ በኩልም እንደ ህዝብ ግንኙነት የማስተባበሩን ስራ ከኛ ጋር ጎንጎን ቆመን ካስተባበርን ይህ ሰራተኛ የማይወጣበት ሁኔታ አለም። እነሱ ጋር ያለው ኤነርጂ እና ሞራል ሁነት ለመናገር በጣም የሚገርም ነው እና ለእኛም ደግሞ ትልቅ ስንቅ የሚሆን ስለዚህ አሁን እንደ አጠቃላይ ወንጂ ላይ የሚታየው የስራ ኤንቫይሮመንት በጣም ሰው ተግባብቶ ሰው ገብቶት እየሰራበት ያለበት ሁኔታ አለና ይሄ ድርጅት ሲኖር ተጠቃሚ መሆን እንደሚችልም እያየ መሰረተኛ ለብዙ አመታት ኢንሰንቲቭ የኔ ድርጅት ተቀጥሬ አንዴ ነው ያገኘሁ ከዛ በኋላ ኢንሰንቲቭ የጀመርነው ተቋምነት ከአመነ ጀመረ ነው። ስለዚህ ጥቅማ ጥቅሞችን እየተደረጉ ነው ያሉት። በሚገርም ሁኔታ ደግሞ እንደ ዘንድሮ አመት መቶ ፐርሰንት በላይ የተጨመሩ የዋጋ የስራ ዋጋዎች አሉት። ድርጅቱ ብዙ በኩል ለውጥ እያመጣ ነው። ሰራተኛው ከሰራ ደግሞ እንዲያገኝ፣ የለፋ ሰው እንዲያገኝ፣ የታጋ ሰው እንዲያገኝ እየተደረገ ነው ያለው እና ሰራተኛውም ይህንን ተገንዝቦ በጥሩ ሁኔታ ስራውን እያከናወነ እውነት ለመናገር ማኔጅመንቱን በልዩ እይታ ነው እርሻውን እያየ ያለው። ስለዚህ እኔ ከድሮ በተለየ ሁኔታ ሰፊ የዚህ የሳር አረምን በተለይ ለመከላከል አንዱ እየሰራንበት ያለ ነው። የዚህ የሳር አረምን ለመከላከል ሰፊ ስራን የሰራ ነው። ከዛ አንጻር የሚያስፈልጉትን ግብአቶች በተለይ ራውንድ አፕን ድርጅቱ በብዙ ሁኔታ ገዝቶልናል። ኬሚካል፣ አረም ማጥፊያ ኬሚካሎችን ገዝቶልናል። ማኔጅመንቱ በዚህ በኩል በጣም ከፍተኛ ድጋፍ እያደረገልን ያለው። አሁን ትንሽ ድጋፍ የሚፈለገው ምናልባት ሰራተኞቻችን ከሲዝናል ወደ ካዥዋልነት ተዘዋውሯል። ስለዚህ በዚህ ጊዜ የመንጠባጠብ ነገሮችን እያየን ነው። አሁንም ከነሱ ጋር ሰፊ ውይይት እያደረግናል ወደ መስመር መጥቶ እንዲሰሩ በዛ ረገድ ፋሲሊቲ ማኔጅመንትም እገዛ እያደረገልን ያለው ክለስተር ይዞ እያስተባበሩ ያሉ ሰዎችም እየሰሩ ነው ያሉት። በዚህ ረገድ የእኛ መምሪያም የእኛ ዘርፍም በልዩ ሁኔታ ይህንን ጉዳይ ይዘው እኛ ጋ እኛ ጎን ቆመው ሰራተኞቻችን ወደ መስመር እንዲገቡ ምናልባት ሌላ ቦታ ራቅ ብሎ የሚኖሩትም ወደ ካምፕ የማምጣትና እዛ አካባቢ የስራ ኤንቫይሮመንቱን ለማመቻቸት ሰፊ ስራ እየሰራ ነው ያለው ድርጅቱ አሁን። ተበታትነው ያሉበት ሁኔታ አለ። የተለያየ ቦታ ነው የሚኖሩት። ያንን ካምፕ አካባቢ ቤት አመቻችቶ አስገብተው ሰራተኛው በቅርበት ያን ነገር እንዲሰራ ማኔጅመንቱ ይህንን የእኛን ችግር እርቱልን፣ እዛ ላይ ምላሽ እየሰጠን ያለው ሰፊ የሆነ የዚህ ባዶ ቦታ የሆነ ስራ ተሞልቷል። አሁን እንግዲህ ዋናው ግባችን ባዶ ቦታ መልቶ መቶ ብቻ አይደለም እና አገዳው አድጎ አገዳ መሆን ያለብን፣ አገዳ እንዲሆን ደግሞ ብዙ እንክብካቤ ያስፈልጋል። ከመዳበሪያ ጀምሮ አሁን ቅድም እንዳያችሁት እሱን የማሳቀፍ ስራ ድንግል ፎርክ የሚባለው ወይ ደግሞ ፈርስ ፎርክ የሚባለውን ነገር በደንብ አሳቀፈን መዳበሪያ ሰጥተን የማሳደግ ስራ ነው እየተሰራ ያለው። ስለዚህ ከማኔጅመንት የምንጠብቀው አሁን እያደረገልን ያለውን ክትትል፣ አሁን እያደረገልን ያለውን ድጋፍ በደንብ አድርጎ አጠናቅሮ እንድቀጥ ነው። ሰራተኞች ከስራው በኋላ የዕለቱ አፈጻጸም ላይ በመወያየት